ሰላም ሰላም፣ እግዚአብሔር ከሁላችን ሁ የተከበራችሁ የቻና ላይ ተሰቡ የበያላችሁ በሰላማችሁ ሙዚክ ይበል ሴ ዛሬ ደግሞ አንድ ነገር ይችላችሁ መቻለሁ ፕራንክና መዘዙ። አንድ ሰውዬ እንግዲህ ሚስቱን አስለቀስኳት የሚል ፕራንክ ሚስቱን ፕራንክ በሚል ሰበብ በጣም ስሜቷን የሚጎዳ ንግግር ተናግሮ እያስለቀሳት እንግዲህ ቪዲዮ ሰርቶ ለቆ ነበር። ቪዲዮውም ቫይራል ወጥቷል። በጣም ብዙ ሰው ቅር ተሰኝቶበት፣ በጣም ብዙ ሰው ቪዲዮ እየሰራበት ነው እና እንዴት ነው እናንተ? ባልና ሚስት አንዳንድ ነገሮች እንደዚህ አይነት ነገሮች ቢቀሩ ፕራንክ ምናምን የሚሉ ነገሮች እና ሴት ማስለቀስ ምናምን በሚል ብዙ ሰው ቅሬታ ተሰኝቶበት እንግዲህ ቪዲዮም እየተረማመደ ይገኛል። እስኪ የእኛም ቪዲዮውን ተመልክተን እንመለሳለን። ከዛ በፊት ግን አንድ ነገር ሰብስክራይብ አርጋችሁ ላይክ እያደረጋችሁ እስኪ እኔንም ማበረታቱ ሄዳችሁ ነኝ እንዴ እኔም እንደዚህ ፕራንክ መስራት አለብኝ እንዴ ለእናንትን ለማለት ለማንኛውም ቪዲዮውን ተመልሰን ተመልክተን እንመጣለን፣ ማለት ነው። ስራ መጀመር አለብሽ እንዴ? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉት ምግብ በቃ አሁን ይሄ ሰሃን ማለት ነው። በፊት ሻይን ነበር ያለው ትሻለህ። አሁን አንቺ ከወለድሽ በኋላ ፌድ አደረገ ነው ምን ማለት ነው? ምን ማለት ነው እ በቃ ከባድ ነው። እንደ ወልጄ በቃ የምትሻለኝ ነበር ማለት ወጥተሽ ብታገዢኝ ደስ ይለኛል። በቃ ፈረንጅ እኮ በአንድ ሳምንት ሰምንቶቹ ነው የሚሰራው። እኔ አበሻ ኬት እንደመጣ በቃ ሰልጆ ነው እየተቀመጠ አይኔ ፈለገሽ ብለ አላልኩም። አልኩህ እየወቀስኩሽ እኮ አይደለም። ግን በቃ አሁን ለምሳሌ አሁን ሁለት ዳቦ ነው ያቀረብሽው፣ አንድ ዳቦ ብቻ ይህ ይሄ ደግሞ በማከም የምትጠጪው እንደ በብርጭቆ ምን፣ አንዳንድ ጊዜ ትንሽ ለኔም ብታስቢ ስለማ ወጥቼ ተሯርጬ ነው መመጣው እ ምን አይ አንድ ዳባ ቁርስሽ ነው፣ አንድ ዳባ ይበቃሽ። አይ ደግሞ በትንሹ አሁን ወተት ምናምን ስትጠጪ በትንሹ ምን ማለት ነው? በየአትሚታ ግን በ አንዳንድ ጊዜ ምትበን ነገር የተወሰነ ወይ ደግሞ ትንሽ የተወሰነ ነገር ስራ እየሰራች ብታደስ ይነው እን ምን ችግር አለው ባሎቻቸው ጥሏቸው ሄደው ልጆቻቸውን ይሄን እንድታልቅሽ እኮ አይደለም እንደዚህ አይነት ወጣት ነሻ፣ ያለው ነገር ይገባሻል ብዬሽ ነው እየነገርኩሽ ያለው። ምንድን ነው የሚያስለቅስሽ? ምንድን ነው የሚያስለቅስሽ? ሁለልሽ አላል እሱ ውጪ አለ። እንደገና አንቺ ተደረበሽ ሁለተኛ እንውለድ ለድ ይቆያል አልኩህ ነበር። እኔ አንተ ነው ሁለተኛ እንውለድ ያልከው እኮ እንውለድ። ግን አሁን እኮ ሁለት ወር ሙሉ ተቀምጥሻል። እንደ እናቶቻችን ሶስት ወር ልትታረሺኝ ነበር። በቃ ሁለት ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ ሰራ ጊዜ ይጣ ጊዜ ካልሆነ ደሞ ማትወጪ ከሆነ ደሞ አንዳንድ ጊዜ ለሳይሆኑ ብታስቢ አሪፍ ነው። ትንሽ ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻል። ገባሽ አይደል? እያለቀሽ ነው። አይ፣ ስቀልድ ፍራንክ ነው። ስሚ ማርያም

እጅግ በርካቶችን ያስቆጣውና ያስደነገጠው ይህ የምትመለከቱት ቪዲዮ ከሰሞኑ እንግዲህ በዚህ በማህበራዊ ሚዲያ ላይ ፕራንክ ቪዲዮ በሚል ስም ተሰራጭቶ ብዙዎችን ያስቆጣ አንድ ክስተት እንግዲህ ተከስቷል። ቪዲዮ ባል የህይወት አጋሩ ማለትም ባለቤቱን ቀልድ በሚል ሰበብ ሲያዋርድ እና ስሜቷን ሲጎዳ ይታያል። የአንድን ሰው ስሜት ልጅ የወለደችላችሁ እና እንዲሁም ደግሞ ከጎናችሁ የቆመችውን ሚስት ማስለቀስ ቀልድ ሊባል በፍጹም አይችልም፣ ሲሉ በዚህ ሰዓት እጅግ በርካታዎች አስተያየታቸው እየሰጡበት ይገኛሉ። በዚህ ቫይራል ቪዲዮ ላይ እንግዲህ የምትታየው እህታችን ተዋናይ አይደለችም። እሷ እናት ነች፣ ሚስት ነች፣ ክብር የሚገባት ሰው ነች። ለእይታ ሲባል መቀለጃ ልትሆን አይገባም፣ ሲሉ እነዚህ አስተያየት ሰጪዎችም እንግዲህ አስተያየታቸው ሰጥተዋል። ትዳር ለፊው የሚቀርብ መድረክ አይደለም። በፍቅር በጥንቃቄና እንዲሁም ደግሞ በክብር ላይ የተገነባ የእድሜ ልክ አጋርነት ነው፣ ሲሉም በርካቶች እየተደመጡ ይገኛሉ። በዚህ ጉዳይ እናንተስ ምንትላላችሁ ምን ትላላችሁ አባውን ብቅል ያወጣዋል ነው የሚባለው ተረቱ የሀገሬ ሰው ሲተርት። እች ልጅ እኔ በጣም ነው ያሳዝናች። የምር የልቡን ተናግሮ ማለት በልቡ ያሰበውን ነው ተናግሮ ካበቃ በኋላ ፕራንክ ነው፣ ፕራንክ አርገ ሞታሃል። ሲያናድድ ጌታ አልተናድዳችሁም? እኔ ብቻ ነኝ ይሄን ያክል ያናደደኝ? ስታሳዝን ልጅቷ እመቤቴን ኔ እኔ በሆነ ፈተው አለው በጣም ብልግና ነው፣ ብልግና ነው። ይሄን ያህል በቃ ይሄ እውቅና ለማግኘት ለቪዩ የምታደርጉትን ነገር በፍጹም አታቁም። የዚች ልጅ ልብ ምን ያህል እንደተሰበረ መገመት አይከብድም? ከዛ በኋላ ፕራንክ ነው። ከነ ፕራንካችሁ ገደል ግቡ። ይሄ ፕራንክ የሚሉትን ነገር ግን ማን ነው ያመጣብን የእውነት በጣም ነው የሚያስጠላው። እኔ አንጀቴን ነው የበላችኝ። ቆሊዋን እኮ ነው የገፈፈው። እግዚአብሔርን ንግግሩ ለሰራው ምን ልታስበው ነው። ትንሽ ትንሽ ነው ልጅቷም ደግሞ ተወፍርብሻለች ረበሻ እ እሺ እኔ አንዳንድ ነገርን አረ ልክ አይደለም እንኳን ብሎ ለመናገር የሆነ አቅም የሚያጥራችሁ ነገር አለ። የሆነ ሰቅጥጥ የሚላችሁ ማለት ነው። ከቤት ጀምሮ ከእናት ከሚስት አሁን ከምታሳቅቃት እንዳለ ዘመድ አዝማድ ተመልካች ሁሉ የሚሳቅቅበትን ነገር ፕራንክ ብለ ስትለጥፈው፣ ኧረ አለማፈር! ኧረ አንዳንድ ሰዎች ግን የሆነ ሶሻል ሚዲያ ዊድ ዊድ እየሆነባችሁን የሆነ በቃ መንፈሳችሁ ሁሉ ተወስዶ ምንም አይምሮ የሚባል ነገር የሌላችሁ ትሆናላችሁ ልበል እንዴ? እንደዚህ አይነት ነገሮች እሴት ስርዓት ምናምን የሚባልን ነገር እኮ ጠብቀን የምናደርጋቸው ነገሮች ናቸው። በህይወታችን እኮ ፈጽሞ የማይቀለድባቸው ወቅቶች አሉ እኮ ምንም ከቀልድ ጋር የማይስማሙ ሊያውም ለሴትነት ለእናትነት ምናምን ለአራስ ቤት ደግሞ በፍጹም ልንጠነቀቃቸው የሚገቡ ነገሮች አሉ። ዝም ብሎ ተገኘ ተብሎ እንደ አህያ መፈርገጥ አሬ በጣም የሚሰቀጥጥ ነገር ነው። እንደዚህ ያለ ነገር የምታስቡ ሰዎች ማለት ነው። ፕራንክ እኛ ሀገር የሚሰራው በአንድ ወይ ብቻ ነው እሱ መጨረሻ ላይ ወይኔ የተሸወድቁ የምትሉበት አይነት ብቻ። ከዛ ውጭ አባት የሚያሳቅቀን ነገር ብዙ ነው እያመጣችሁ ሊሆን በምንሳሳላቸው በምንራራህላቸው ነገሮች እንዲህ መሆን፣ መጨረሻ ላይ ደግሞ ትገለፍጣለህ ብርሃን ምናምን ብለህ እንጆይ ታረጋለህ። አረ በጣም ፈታኝ ነው። በጣም በጣም ነው የሚያስጠላው። አሁን ይህን የሰራኸው ልጅ ማለት ነው ከቤት ሁሉንም አይነት የሴት ዘሮች፣ ያ ማለት እናት፣ እህት፣ እራሷ ባለቤትህን ጨምሮ ይቅርታ ጠይቀ የኢትዮጵያን ሕዝብ አጥፍቻለሁ ማለት መቻል አለብ። ምንም ምንም የከፋ ጊዜ የሆነ የተጨላለመ ጊዜ እንኳ ብንሆን እማንደራደርባቸው ነገሮች አሉ። እናስተውል። ሶሻል ሚዲያ ላይ ዝም ብለህ ተገኘ እያልክ እየቀዳ አታፍስስ። ይሄ ኖር ነው አእምሯችን የሆነ መቆጣጠሪያ ኑ ነው። በቃ እኔ በጣም እየከበደኝ ነው። ማለት ምግቡ ማለት ወለዳችሁ ተብሎ ምትበሉ ምግብ በቃ አሁን ሰሃን ማለት ነው። በፊት ሻይን ነበር ሚጓትለን አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? ምን ማለት ነው? በቃ ከባድ ነው። ለምሳሌ ሁለት ዳቦ ነው ያቀረብተዋል አንድ ዳቦ ብቻ

ጣጣትሚት አጠጭ ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወተሽ የተወሰነ ነገር ስራ እየሰራሽ ብታገኚኝ ደስ ይለኛል። እንደምን ችግር አለው?

አፈር ብላ አፈር ያስበላል። እሱ እንደገና አንቺ ተደረበሽ ነበር። ሁለተኛ በቃ ሁለት ፈረንጅ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ